ነፍሴ በውስጤ ታወከች፣ ስለዚህ ጌታዬ አስብሃለሁ። በመላው ዓለም ሁሉ የምትገኙ በክርስቶስ ክርስቲያን በወልድ ውሉዳን ተብላችሁ የተጠራችሁ አእይንተ እግዚአብሔር አበው ካህናት አሃው ዲያቆናት፣ የቤተ ክርስቲያን ጌጦቿ ምዕመናን፣ አባቶች፣ እናቶች፣ ወንድሞችና እህቶች፣ እግዚአብሔር የሚወዳችው ህፃናት ጭምር ሰላመ እግዚአብሔር ከሁላችን ጋር ይሁን። ኢትዮጵያ ሀገራችንን ተዋህዶ ሃይማኖታችንን ይጠብቅልን። የምንሰማውን የምናየውን ይህንን የጦርነት መከራ አርቆ የሰላም አየር የምንተነፍስበትን የበረከት ህይወት ለህዝባችን እንዲያድልልን የአምላክ ቅዱስ ፍቃድ ይሆንልን። ባላችሁበት ቦታ ሁሉ እንደምን አላችሁ? ሰማይና ምድርን የፈጠረ የሚታይና የማይታየውን ሁሉ የፈጠረ ሁሉን በክንዱ የሰራ የሰራዊት ጌታ እግዚአብሔር ሰላምና ፍቅሩን ያድላችሁ! ከመከራ ስጋ ከመከራ ነፍስ ይሰውራችሁ። ሀብተ ስጋ ሀብተ ነፍስን ያድላችሁ። ቅድም እንደ ገለጽኩት የዛሬው የትምህርታችን ርዕስ በመዝሙር 41 ቁጥር ስድስት ላይ ያለው የእግዚአብሔር ቃል ነው። ተሐውከት ነፍሴ በላእሌ፣ ነፍሴ በውስጤ ታወከችብኝ። በእንተዝ እዜከረከ እግዚኦ፣ ስለዚህም አቤቱ ጌታዬ አስብሃለሁ በሚል ኃይለ ቃል ነው። ይህም ትምህርት ከምትሰሙት አኳያ ከምታዩት አኳያ ጭንቀት ለከበባችሁ፣ በመከራ ውስጥ ላላችሁ፣ በሁከትና በስቃይ በሐዘንና በትካዜ ውስጥ ላለን ለሁላችንም ነው። እግዚአብሔር ይህን ቃል በዚህ ሰዓት እንድንሰማ የፈቀደልን እንግዲህ መልእክት ይኖረዋል። አሁን እየሰማችሁ ካላችሁት ውስጥ ወገኖቻችን ሁሉ እግዚአብሔር መልእክት ይኖረዋል። ስለዚህ በግል ሕይወታቸው ለሚጨነቁ ስለ ሀገራቸው፣ ስለ ሀገራችን ለምንጨነቅ ለሚጨነቁ፣ ስለ ቤተ ክርስቲያን ለሚጨነቁ ለምንጨነቅ ይልቁንም ስለ ሰው ልጆች ሁሉ የምንጨነቅ የምናዝን ውስጣችንን ሁከት ሐዘን የከበበን ከሆነ ይህ የእግዚአብሔር ቃል መፍትሄ ነው። ስለዚህ አሁን ይህንን ትምህርት የምትማሩ ሰዎች ሁልጊዜም እንደምላችሁ ሰዎች የሚረጋጉበትን ሕይወት የሚያገኙበትን ይህንን የጠራ የኢየሱስ ክርስቶስ ቃል የመጽሐፍ ቅዱስ ቃል የእግዚአብሔር ቃል በነቢያቱ አድሮ ያናግረውን በሐዋርያቱ አድሮ ያጻፈውን በቅዱሳኑ አድሮ የተረጎመውን ይህንን ቃል ሌሎች ሰዎች ሁሉ ብታደርሱ በረከቱ የእናንተ ነው። ስለዚህም እንደ ሁልጊዜውም ሌላው ሰው እንዲደርስ አድርጋችሁ ሼር ላይክ በማድረግ አዲስ የሚገቡ ሰዎች ሁሉ ሰብስክራይብ እንዲያደርጉ በመንገድ ከምንም በላይ ይህ የመንግስት ወንጌል ይህ የእግዚአብሔር ቃል ለሌሎች ሰዎች ጆሮ እንዲደርስ የምታደርጉትን ሁሉ እግዚአብሔር ደግሞ ቃሉን ለሌላው አድርሳችኋል፣ እና እሱ በሰማዩ መንግስቱ ያስባችኋል፣ ያ ቃልም ምስክር ይሆንላችኋል። ለዚህ ነው ይህን ቃል ሁልጊዜ ሌሎች አድርሱ የምንለው። እንግዲህ በኃይለ ቃሉ እንደሰማችሁት ልበ አምላክ ዳዊት እንደነገረን ዛሬ የሚያስተምረን እሱ ነውና፣ ነፍሴ በውስጤ ታወከች፣ ስለዚህ አቤቱ ጌታዬ አስብሃለሁ የሚል ቃል ነው። በአጠቃላይ በዚህ መዝሙር ውስጥ ልበ አምላክ ዳዊት በኢንተ ትሩፋን ብሎ መዝሙር 41 የተነገረው በኢንተ ትሩፋን ነው። መጀመሪያ ትሩፋን ማለት ምን ማለት እንደሆነ ልንገራችሁ። ትሩፋን የሚባሉት አንደኛ በአሶራውያን እስራኤላውያን ሲማረኩ መከራ ሲደርስባቸው ፈተና ሲደርስባቸው አስሩን ነገድ ማርከው፣ የእስራኤል ነገድ አስራ ሁለት ነው። አስሩን ነገድ ማርከው ሁለት ነገድ ብቻ ሲተርፍ እስራኤልን ቅጥቅጥ አድርገው ገዝተዋታል። የመከራም ጊዜ ስቃይም ጊዜ ነበረ። ልበ አምላክ ዳዊት ስለ እነሱ ነው የሚናገረው ትሩፋን ያላቸው የቀሩት ሁለቱ ነገድ ናቸው። እነሱ ናቸው ይህን ጸሎት የሚጸልዩት። ከመከራ ውስጥ በስቃይ ውስጥ ሆነው የተረፉ አባቶቻቸው፣ እናቶቻቸው የተማረኩባቸው የተገደሉባቸው፣ የሞቱባቸው ንብረታቸው የተዘረፈባቸው ስቃይና ረሃብ ቸነፈር ውስጥ የወደቁ እነዚህ ሁሉም የሚጸልዩት ነው። ዛሬ ይሄ ጸሎት ለኢትዮጵያ ልጆች በጠቅላላ የሚስማማ ጸሎት ነው። በሁሉም የኢትዮጵያ ክፍል ያሉ ሊጸልዩት የሚገባ ነው። ትሩፋን ያላቸው አንደኛ፣ እነዚህ የተረፉት ከአሶር ምርኮ ከስልምና አሶር ጦር የተረፉት ሁለቱ ነገድ ናቸው። ትሩፋን ሁለተኛ፣ ትሩፋን የሚላቸው ናቡከደነጾር የባቢሎን ንጉሥ መጥቶ። እንደ አሶር ንጉሥ አስሩን ነገር ብቻ ሳይሆን አስራ ሁለቱንም ነገር ጥርግ አድርጎ ለሰባ ዓመታት ወደ ባቢሎን ወስዶ ማርኳቸዋል። እንግዲህ ክርስቲያኖች ይህን ቃል የምትሰሙ እግዚአብሔር የልባችሁን ሀሳብ ይፈጽምና ዛሬ ያለብን መከራ እጅግ የከፋ መከራ መሆኑን እያሰብን ግን በምድራችን በሰው ልጆች ላይ የተከሰቱትን ሁሉ ደግሞ በማሰብ ዛሬ መልካም የሆነውን ነገር እግዚአብሔር እንዲያመጣ እንዴት መጸለይ እንዳለብንም ማወቅ ይገባቸዋል። አንዳንዴ በመከራ ልንቀጣይ ግድ ነው። ኃጢአታችን በስቷል፣ በደላችን በስቷል፣ አስረሽ ምቺው በስቷል። እግዚአብሔርን በንጹህ ልቡና አልለመነውም። ወድቋል። ትውልዱ ረክሷል፣ ቆሽሿል። በተራራ መስገጃዎች ሰግዷል። በዛፎች ስር አምልኳል። ለአጋንንት ሰውቷል። በእሪያ ስጋ ረክሷል። ከማያምኑ ጋር ወድቋል። ስለዚህ አፍረት ይከበዋል፣ መከራ ያስጨንቀዋል፣ ሁከት ይቀበዋል በዚህ ውስጥ ግን ደሞ የሚያወጣ እሱ እግዚአብሔር ነውና ስንመለስ ይመለሳል፣ አቤቱ ስንለው ያያል። ነፍሴ በውስጤ ታወከች አለ ትሩፍ አንድም ዳዊት ነፍሴ በውስጤ ታወከች አለ ትሩፋን አላቸው። ናቡከደነጾር መጥቶ ለሰባ ዓመታት ማርኮ ወስዷቸው ሰባ ዓመት ስለነበር የቆዩት ሽማግሌዎቹ ሞቱ፣ የቀሩት ልጆች ብቻ ሆኑ። በባቢሎን ውስጥ ሆነው ያሉት እነዛ ትሩፋን ተባሉ። የተረፈ ትውልድ የእነሱ ጸሎት ነው። ዛሬም በኢትዮጵያ ብዙዎች ሞተውብናል፣ ብዙዎች ወደ እግዚአብሔር ሄደዋል። ይህ የእርስ በርስ ያለን ውጊያ መከራ በተበላሸ ፖለቲካ በተጣመመ አሰራር በርኩሳን አእምሮ ስሌት ኢትዮጵያውያን የተቀደሱ የኢትዮጵያ ልጆች እንዲህ አይነት መከራ ውስጥ ወድቀዋል። አንድ ነገር ልንገራችሁ። እርግጥ ነው፣ በቤተሰብ ውስጥም ወንድም ከወንድም፣ እህት ከእህት ይጣላል፣ እግር ከእግር ይጋጫል። በስቶብን ሀዘኑ መከራው ከብዶብን ተራራ አክሎብን ትውልዳችን እየተቀጠፈ እንዲህ አይነት መከራ ውስጥ የወደቅን እኛ ደግሞ አሁ እጅግ መሪር የሆነ ሀዘን ነውና በዚህ ውስጥ እግዚአብሔር እንዲያይን ነው። ነፍሳችን የኔና የናንተም ነፍስ ነች የታወከችው፣ እንደ ትሩፋን፣ እንደ ሁለቱ ነገድ፣ እንደ ትሩፋን በባቢሎን አባት እናቶቻቸው ሞተው እንደ ቀሩት እኔና እናንተ ነን። ነፍሳችን የታወከች እንደ ዳዊት፣ ዳዊትም ነፍስ የታወከች በውስጥ ያለ አይገርምም። ክብር ይግባውና በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና መድኃኒታችን አምላካችን ኢየሱስ ክርስቶስ እኛን ለማዳን ወደዚህ ምድር በመጣ ጊዜና ወደ ቀራኒዮ መስቀል ሊወጣ ባለ ጊዜ በጸለየበት ጸሎት ነፍሴ ታወከች ሲል እንሰማለን። ይሄ ለምንድን ነው? ነፍሳችሁ በታወከች ሰዓት፣ መከራ በከበባችሁ ሰዓት፣ ጭንቀት በከበባችሁ ሰዓት በዛ ሰዓት እኔን አስቡኝ ሲል ነው። እሱ መጸለይ ነሮበት አይደለም። የጸለየው ስለ እኔና ስለ እናንተ ግን እቺ ጽዋ ትለፍ እያለ ጸለየ። ዛሬም ይሄ መከራ ይለፍ ብላችሁ ጸልዩ ወገኖቼ፣ ድምፁን የምትሰሙ የእግዚአብሔርን ድምፅ፣ እናንተ በጎሳ በዘር ሳይሆን በሰው ልጅ እኩልነት የምታምኑ የተባረካችሁ። አንተ በዘር የምታመልከው ግድ የለም ታገኘዋለህ። የእግዚአብሔርን ቁጣ የእግዚአብሔርን መዓት አይቀርም አንቺ በጎሳ የምታመልኪ አይቀርም። ቢለቁህ እንደገና በየሰፈር የምትጣላ እርኩስ ልብ ያለህ ነህ። ቢለቁ በቤተሰብ የምትገዳደል የክፋት ልብ ያለህ ነህ። ስለዚህ እግዚአብሔር ንስሐ ካልገባህ መቅረዙን ከፊት ይወስዳል። ነገ ያስጨንቀሃል፣ ደግሞ እንዲሁ አይደለም ያስጨንቀሃል፣ እስከ ሞት ያስጨንቀሃል። ጨለማ አድርጎ በጨለማ ያርመሰምሳል ይላል። የምትለምነውን ልመናም አልሰማም ይላል እግዚአብሔር። ጆሮን ይዛለሁ ይላል። የፈጠረውን ሰው ንቀሃልና፣ ራስን ከፍ አርገሃልና ትወድቃለህ እንጂ አትነሳም። ወደ መቃብር ትገባለህ እንጂ ትንሳኤ የለህም። አዎ በሚር መሰመሰው መከራው ትወድቃለህን፣ የሚለው ይሄንን ዛሬ ወቁት። ሳትነግሩን አለፋችሁ፣ እናንተ ሃይማኖት መምህራን ብላችሁ በምትወቅሱበት ወቀሳ ውስጥ በዛ ውስጥ አልገኝም እኔ። እውነታውን የእግዚአብሔር ቃል ዛሬ እናገራለሁ፣ ትላንትም እናገራለሁ ነገም እናገራለሁ። በዘርና በጎሳ የምታመልኩ ሆይ የእግዚአብሔር ቁጣ በእናንተ ላይ ነው፣ የእግዚአብሔር መዓት በእናንተ ላይ ነው። ንስሐ ግቡ፣ ተመለሱ። እግዚአብሔር የፈጠረውን ፍጥረት ሁሉ በእኩል አንተ የእግዚአብሔር ሰው ነኝ የምትል አንቺ፣ እኔ ክርስቲያን ነኝ የምትይ ሁሉ ክርስቶስ በቀራኔው አደባባይ እጆቹን ለሰው ልጆች ሁሉ ዘርግቶ፣ ለዓለም ሁሉ ዘርግቶ ደሙን ለዓለም ሁሉ ሲያፈስ ለከሌ ለከሌ እኳል አልዓለም አንተ ካህኑ ሆይ የክርስቶስን መስቀል ይዘ ዘር የምትሰብክ አንተ ቄሱ ሆይ የክርስቶስን መስቀል ይዘ ስለ ጎሳ የምትናገር አንተ መነኩሴው ሆይ የእግዚአብሔርን መስቀል፣ የዓለም መድኃኒት የኢየሱስ ክርስቶስን ይዘ አንተ ግን ስለ ሰፈር የምትሰብክ ወየውልህ፣ የእግዚአብሔር መዓት ባንተ ላይ ነው። እኔ አደለሁም የምለው፣ እናንተ እረኞች ሆይ፣ እውር እረኞች ሆይ፣ መንጋውን ወደ ክፋት የምትመሩ እግዚአብሔር በጨለማ ውስጥ ይጥላችኋል ስለሚል ነው። ነገ ይህን ቃል ታስቡታላችሁ። የብዙዎችን ነፍስ ሁከት ውስጥ ጨመራችሁ። የተጣመመው አሰራር የብዙዎች ችን ህይወት ጨለማ ውስጥ አለ። ብዙዎችን አስለቀሰ፣ ብዙዎችን አስነባ። ብዙዎች ወደ መቃብር ወረዱ። ጎልማሳ ወደ መቃብር ወረደ። አሮጊቱ አለቀሰች፣ ህፃናት አነቡ። ትውልዱ በመከራ ውስጥ ወደቀ። የኢትዮጵያ ምድር በደም ታጠበች። ይሄን እግዚአብሔር ከሰማይ ያየዋል። የብዙዎች ነፍስ ታወከች። ዳዊት ይሄን አየ፣ ትሩፋን ይሄንን አዩ። ነፍሳችን ወደ አምላካችን ተጠማቻሉ። እናንተስ አሁን ነፍሳች ወደ ማትጠማ

የወደቀ ትውልድ ክርስቶስን ነው የሚያየው። ቺ ጽዋ ልፍ ትበል። እናንተ ኢትዮጵያውያን ስለ ሁሉም ጸልዩ፣ ስለ ሁሉም አልቅሱ። አሁ ብዙዎች ላይስማሙ ይችላሉ ከእናንተ ጋር በአካባቢያቸው አስበው ብቻ ሊመሯችሁ ይሞክራሉ። ስለ ሁሉም አልቅሱ። ይሄን መከራ እናልፋለን። ይሄን ስቃይ እናልፋለን። ከዛ በኋላስ ምንድነው የሚያስታርቀን? ምንድነው የሚያስማማን? ማን ነው በመሃል ያለው? ማን ነው በፍቅር ያለው? ማን ነው እግዚአብሔርን ይዞ የሚነሳው? ማን ነው የእግዚአብሔርን መንገድ የተከተለው? ማን ነው ስለ ሰው ልጆች ሁሉ ያለቀሰው? ማን ነው ስለ ሰው ልጆች ሁሉ ያነባው? ማን ነው ስለ ሰው ልጆች ሁሉ የጸለየው? በዘርና በጎሳማ ብጸል እግዚአብሔር ጸሎትህን ፋንድያ አድርጌ ፊትህ ላይ በትነዋለሁ ያለው ይህንን የተናገረው እግዚአብሔር

እስኪ ከኔ ቀጥሎ ሁላችሁም ተናገሩ። ነፍሴ በውስጤ ታወከችብኝ፣ ስለዚህ አቤቱ አስብሃለሁ። ይሄ ነው መልሱ። ነፍሴ በውስጤ ታወከች ብቻ ብሎ አላበቃም። በእንተዝ ዘከረከ እግዚኦ ብሏል። ስለዚህ አቤቱ አስብሃለሁ። አያችሁ፣ ነፍሴ ስትታወክ አስብሃለሁ። ነፍሴ ታውካለችና አስብሃለሁ። ነፍሴ ስትታወክ አስብሃለሁ። አቤቱ አስብሃለሁ። ጌታዬ አስብሃለሁ። በቃ ነፍሳችን ስታወክ ማንን ነው ማሰብ ያለብን? ብዙዎቻችሁ ኤርምያስ ነቢይ በሰቆቃው ኤርምያስ እንደነገረን ዓይኖቻችን ወደ ከንቱ ረዳቶቻችን ሲመለከቱ ያንን የጠፋ ነዋል። ዓይኖቻችን ወደ ከንቱ ረዳቶቻችን ሲመለከቱ የጠፋ ነው፣ ያኔ ነው ይላል። ስለዚህ ክርስቲያኖች ልብ አምላክ ዳዊት ነፍሱ ታወከች፣ አቤቱ አንተን አስበሃለሁ አለ። አቤቱ ወደ አንተ መለከታለሁ አለ። እኛስ ወደ ማንም መልከት? አቤቱ ነፍሴ ታወከች፣ ስለዚህ አስብሃለሁ አምላኬ አስብሃለሁ፣ እግዚአብሔር ሆይ አስብሃለሁ፣ ጌታዬ አስብሃለሁ። የምታደርጋቸውን ስራዎች ስለማቅ የምትሰራውን ስራ ስለማቅ አስባሃለሁ። ምን እንደምታደርግ አውቃለሁ፣ አስባሃለሁ። አናንያ አዛርያ፣ ሚሳኤል በእሳት ውስጥ ወድቀው ሳሉ ገብርኤልን ላ ካንተ እግዚአብሔር አስባሃለሁ። ዳንኤል በአናብስት ጉድጓድ ውስጥ ባለ ሰዓት ሚካኤል መልአክ በእንባቆም አድርጎ ምሳውን የሰጠው እንዲህ እንዲሆን ያደረግ ከአምላክ ሆይ አስብሃለሁ። ሙሴ የመራ የሊቀ ነቢያት የሙሴ አምላኩ የኢያሱ ጌታ አንተ አስብሃለሁ። እዜከረከ አስብሃለሁ። በእንተዝ እዜከረከ እግዚኦ። ስለዚህ አስብሃለሁ፣ ነፍሴ ታውካ ተጨንቃለችና አቤቱ አስብሃለሁ። እናንተ የእግዚአብሔር ድምፅ የምትሰሙ ኦርቶዶክሳውያን እግዚአብሔርን ስናስበው በእናቱ በድንግል ማርያምም አቤቱ እያልን እናስበዋለን። በቅዱሳን ፊቱ የሚቆሙ መላእክት እናስበዋለን። ቃሉን በተሸከሙ በነቢያት እናስበዋለን። ወንጌሉን አርማ ባረጉ ቅዱሳን እናስበዋለን። ደማቸውን ባፈሰሱ ሰማዕታት እናስበዋለን። የዛለ ሰው ድንጋይ ተንተር ሰው ድምፅ አራዊት ግርማ ሌሊት በታገሱ በምድረ በዳ በወደቁ በና አባ እንጦንስ በና አባ ጳውሊ በና አባ መቃርስ በና አባ እርሳኒዎስ በእነዚህ ሁሉ እናስበዋለን። በታላላቆቹ አባቶቻችን በና አቡነ አረጋዊ በና አቡነ ገብረ መንፈስ ቅዱስ በና አቡነ ተክለ ሃይማኖት እናስበዋለን። የሰማዕታት አለቃ በሚሆን በቅዱስ ጊዮርጊስ እናስበዋለን። ቀዳሜ ሰማዕት በሆነው በቅዱስ ስጢፋኖስ እናስበዋለን። አዎ፣ እግዚአብሔር እናስበዋለን። ቅዱሳን ክቡራን፣ ረቂቃን፣ ሰማያውያን ኃይለኞች በሚሆኑ በመላእክት አለቆች እናስበዋለን። ሰባኪ ጎዳናን ስለጠረገ ስለ ዮሐንስ መጥምቀ መለኮት አምላክን ስላጠመቀ ስለ እሱ እናስበዋለን። የተመሰገኑ ቅዱሳን አገልጋዮች ስለሚሆኑ ስለ አራቱ ወንጌላውያን ማቴዎስና ማርቆስ፣ ሉቃስና ዮሐንስ በእነሱ ምልጃ እናስበዋለን። ስለ ቅዱሳን ባሮቹ ጴጥሮስና ያዕቆብ፣ ዮሐንስ፣ እንድሪያስ፣ ፊሊጶስ፣ ስለ በርተሎሜዎስ፣ ስለ ቶማስና ማቴዎስ፣ የእልፊዎስ ልጅ ስለሚሆነው ያዕቆብ፣ ስለ ታዲዮስ፣ ስለ ስምዖን፣ ስለ ማትያን፣ ስለ አስራ ሁለቱ ሐዋርያት፣ ስለ አስራ ስድስቱ ነቢያት፣ ስለ ሰባ ሁለቱ አርድኢት፣ ስለ ሰላሳ ስድስቱ ቅዱሳት አንስት እነሱን እየጠራ እናስበዋለን። ያ የጌታ ወንድም ስለሚሆን ሐዋርያ ያዕቆብ እናስበዋለን። በቀናች ሃይማኖት ስለነበሩት ስላረፉት ስለ ቅዱሳን ሰማዕታት ሁሉ ስለ እነ ጳውሎስ፣ ጢሞቴዎስ፣ ሲላስ፣ በርናባስ፣ ቲቶ፣ ፊሊሞና፣ ቀለሚንጦስ ስለ እነዚህ ሁሉ እናስበዋለን። እግዚአብሔር የታወከች ነፍሳችንን የበረከት ያድርግልን። ሰላምና ፍቅሩን ለሁላችንም ያድለን። እመቤታችን ቅድስተ ቅዱሳን ድንግል ማርያም በምልጃዋ አትለየን። የድል ነሺዎች የሰማይታት ቦታ በተባለ ሁሉ ዘንድ በብሩካን ጻድቃን ቦታና በትጉሃን መላእክት ቦታ፣ በዛ ሁሉ ቦታ የእመቤታችን ስም የሰለጠነና እርስት ነችና። በእመቤታችን በቅድስተ ቅዱሳን በድንግል ማርያም የታወኩ ነፍሶችን በዚህ ሰዓት የሰላም፣ የበረከት፣ የይቅርታ ሕይወት እንዲሰጥልን እግዚአብሔርን እንማጸናለን። እናንተ ኦርቶዶክሳውያን የእግዚአብሔርን ድምፅ የምትሰሙ የእግዚአብሔርን ቃል የምታደምጡ ሁሉ ስለ ቅድስት እየሉጣ ስለ ቅዱስ ቂርቆስ ብለን እግዚአብሔርን እንለምናለን፣ በእውነት እንለምናለን። እሱ ከሰማይ ያየናልና፣ ስለ ዳዊት ብለን የታወከች ነፍሳችንን የሰላም እንዲያረጋት እንማጸናለን። ተሐውከት ነፍስየ በላእሌየ ነፍሴ ሥጋዬ ሥጋዬ ነፍሴ ታወከችብኝ፣ በውስጤ በእንተዝ እዚያ ከረከ እግዚኦ አቤቱ ጌታዬ፣ ስለዚህ አስበሃለሁ። መከራውን ውሰድልን፣ ጭንቀቱን ግፈፍልን። ዛሬ ነፍሳችን የታወከች ስለ ኢትዮጵያና ስለ ሕዝቦቿ ነውና ስለ ወገኖቻችን ነውና፣ አቤቱ ጌታ ሆይ ነፍሳችንን ሰላም ስጣት ኢትዮጵያን ሰላም ስሰጣት ህዝቧንም በመረጋጋት ስጠብቅ። የሰው ልጆች ሕይወት ሁሉ በሰላም አንተን ያመልካል። አቤቱ እናመልካሃለን፣ አቤቱ እንገዛልሃለን። በዚች ሰዓት በተለያየ መከራ፣ ጭንቀት፣ ፈተና ውስጥ የወደቁትን በዚህ ሰዓት ይህን ድምፅ እየሰሙ ያሉትን ልጆች ሁሉ አቤቱ ድምፃቸውን ስማ፣ አቤቱ ልመናቸውን ስማ። የሚያስጨንቃቸውን ነገር ከእግራቸው በታይ ጣልላቸው አንተ ኃያሉ አምላክ ሆይ፣ የሚያስጨንቃቸውን ኃጢአት ሸክም ከነሱ አርቅላቸው። ሰላምና ፍቅርህን በልባቸው ሙላ፣ በአእምራቸውም አድርግ፣ በቤታቸውም ሙላ። የሚመኙትን ከኃጢአት በስተቀር ፈጽምላቸው። አቤቱ አምላክ ሆይ፣ ነፍሳችን በውስጣችን ታወከች፤ ስለዚህ እናስበሃለን፤ አንተም አስበን ምረትህን ላክልን። አሜን የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ኅብረት አንድነት ይደርባችሁ። የቅድስተ ቅዱሳን የድንግል ማርያም ምልጃ ከእናንተ ጋር ይሁን። ፍቅሯን በልቡናችሁ፣ ጣዕሟን ባንደበታችሁ፣ ጸጋዋን በሰውነታችሁ ያሳድርላችሁ። የእግዚአብሔር ረድኤት ከእናንተ ጋር ይሁን። የልባችሁንም ሐሳብ ሰምቶ ይፈጽምላችሁ። ሰላምና ፍቅሩን ይስጠን። የሞቱትን ሁሉ ያጽድቅልን። የታመሙትን ሁሉ ይፈውስልን የተጨነቁትን ሁሉ ይርዳልን። እናንተም ይህን ቃል ሰምታችሁ ሌላ ሰው እንዲሰማ ላደረጋችሁት ሁሉ በረከቱ በእናንተ ላይ ይደር። የጎደለውን ሙሉ፣ የመረረውን ጣፋጭ ያድርግላችሁ። ነፍስ የታወከች ነፍሳችን ስትታወክ ምን እንሆን? አቤቱ አስብሃለሁ። እሱን እናስበው ሁሉን የሚችል ኤልሻዳይ እግዚአብሔር ነውና። እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። ለነገዋ ሰዓት ደግሞ አድርሶ ለመማማር ያብቃን። አሜን።